ቲና እንግዲህ አባትና ልጅ ለማጣላት ቆርጣ ተነስታለች። እንዲሁም ደግሞ ለካሊብም ያጠጣችው ነገር አለ። እንግዲህ ስላጠጣችው ጉዳይም የምናወራ ይሆናል ማለት ነው። እንግዲህ የቴና ሀሳብ ምንድን ነው? አባትና ልጅን አባላለሁ አጣላለሁ የመጣሁትም ደግሞ ለገንዘብ ነው። ንብረቴን ገንዘብ ንሳሌ ዜትም ነቅነቅ አለንም ብላ ነበረ ማለት ነው። እስካሁን ድረስ በተመለከት ነው እንግዲህ ዛሬ ሽላችሁ በመጣሁት። በቀጣዩ ክፍል ግን የምናየው ምንድ ነው ብር ተቀብላለች። እንደምናውቀው አራት መቶ ሺህ ብር በአካውንቷ አሸራርጎላታል ማለት ነው ካሊብ። ስለዚህ ብሩን ከያዘች ከእነዚህ ሰዎች ይች ልጅ ምንድን ነው የምትፈልገው? ማለትም ገንዘብ ነው የምፈልገው ብላለች። ገንዘብ ተሰጥታለች። ሌላ ምንድን ነው የምትፈልገው ነገር ነው? በነገራችን ላይ ገንዘብ፣ ሳንቲም፣ ቅራቅንቦ የምትለው ከስከፐ ካሊብ እሷ ያደረገችውን ነገር ማለትም በቤት ውስጥ የበደለችውን ያደረገችውን ሌላውን ዳምጥታ የሌለ በቃ ሰው ማድረግ የሌለበት ማንም ሰው ሊያደርገው የማይችል ድርጊት እንዳደረገች ካሊብም ሆነ አባባም እንደማያውቁ ነው፣ እሷ የምታውቀው ማለት ነው። ይህን ነገር ግን ያው ዳኒ ያቃልኝ። ዳኒም እንዴት ነው ያወቀው? ከበራፍ ተለጥፎ እየሰማ ነበረ አባትና ልጅ ሲያወሩ። እንግዲህ አባትና ልጅ ያወሩትን ተቀብሎ ይዞ በጣም ተናዶ ትሁትን እንኳን ለማናገር አልፈለገም እየሮጠ ሄዶ ነበረ እንግዲህ እሷ ደግሞ ምንድነው ያደረገችው አሁን ላይ ገንዘቡን ተቀብላለች ለዳኔ ግን እንዳልተቀበለ ሁና ነው እያወራችው የነበረው እና ዳኔም ቆይ አንቺ ገንዘቡን ተቀበልሽ ወይ ቆይ አንቺ ምንድን ነው ምክንያቱም እሱ ይሄንን የሚለው ሊቀድሙን እኮ ነው እያለ ይጮባታል ማለት ነው እሷም ትመልስለታለች ቆይ እስኪ እኔ አንድ ሀሳብ መቶልኛል ትለዋለች ይውልሽ እኔ አንቺ ሀሳብ ምንም አያደርግልኝም ምንም አይሰራልኝም እኔ የምፈልገው እኔ ምልሽን አድርጊ በቃ ገንዘብ ያስፈልገናል ገንዘብ ተቀበው ብሏታል ዳኒም። እሷም እንግዲህ ለዳ ለዳኒ ያለችው ምንድነው እኔ የሆነ ነገር ማድረግ እፈልጋለሁ በአሁኑ ብቻዬን ልወጣው ስለምፈልግ አንተ ከፈራሽሽ ደግሞም እስካሁን ድረስ ካጠገቤ ቆይ እያልኩ ጊዜህን ስለበላሁ ይቅርታ፣ መሄድ ከፈለግ መሄድ ትችላለህ ብላ ዳኒን አሰናብተዋለች። እንግዲህ ቴና አውቀሻል ግል ማንን እንደምትናገሪ ሲል እሱም ተናግሯል ማለት ነው። እሷም አዎ አውቃለሁ ግን በቃ አንተ እስኪ አስበው፣ እስኪ እስኪ አስታውስ እኔ እናንተ እኔ እናንተ እኮ ገንዘብ ሲኖረን ብቻ ነው ፍቅራችን፣ ገንዘብ ከሌለ እኛ የእኛ ፍቅር የለም። ስለዚህ ምንም የሚጠቅም ነገር የለም። ስለዛ ምንም ማለት አደለም። መሄድ ከፈለህ ከሄድ ብላ ነግረዋለች ማለት ነው። እና እንግዲህ ምንድን ነው ያለችው በነገር ላይ፣ እኔ ማድረግ የምፈልገው ነገር አለ። አንተ እጅህም ባታስገባ መልካም ነው። ምክንያቱም እኔ ልጋፈጠው ስለምፈልግ ነው። ስለዚህም እኔ ወይ አባባን ወይ ደግሞ ወይ አባዬን ወይ ካሌብን መመረዝ እፈልጋለሁ ብላ ነበረ። እንግዲህ መመረዝ የቻለችው ካሌብን ነው ማለት ነው ለጊዜው ግን እንግዲህ ይሄ ነገር የሰጠችው ነገር የሚገል ነው ወይስ የማይገል ነው ማለትም አንዳንዴ እንደዚህ አይነት ዱቄት ነገሮች ሲጨመሩ የእንቅልፍ አለ፣ ሚገድል ደግሞ መርዛ አለ። አይታወቅም። ነገር ግን እሷ ያለችው ሁላችሁንም አርከፈክፋችኋለሁ፣ ቴና አይደለሁም፣ ለትሁት ማለት ነው እኔ ቴና አይደለሁም እናንተን በአሁኑ ማንም አይችለኝም ብላ ነበረ ነገሩ ግን የተዋጣላት ይመስላል ማለት ነው። እና እንግዲህ እያደረገች ያለችው ነገር ልክ ባይሆንም ዳኔ ግን ምን ብሏታል? ይውልሽ እኔ አይመለከተኝም፣ ማድረግ የፈለግሽውን ነገር ራስሽን ችለሽ አድርጊ፣ እኔ ግን እጄን አላስገባም፣ የእስካሁኑ ጦስ ይበቃኛል ብለዋል ማለት ነው። እሷም እኔም አልልህም እንግዲህ ከዚህ በፊት የእስካሁኑ ይበቃኛል ምናምን ሲላት፣ እሺ ዳንዬ ግን በቃ ካጠገቢ አትለይ ካጠገቢ አትራቅ ነበረ የምትለው። በአሁኑ ግን እንደዛ አላለችውም። መሄድ ከፈለግ ሄድ ብለዋለች። ጭራሹንም እየጠጣች መጠጥ ቤት ድረስ መጥቶ ነበር ማለት ነው እና እንደ እየጠጣች ነው ልትሰክሪ ትመስ ያለች ሲል ጊዜ ማን አሁን በዚህ ሰዓት ምን ጠቅሞኝ ስካር ምን ጠቅሞኝ ብለዋለች። እውነትን ለመናገር ስካር አልጠቀማትም እስከ ዛሬ ድረስ ከዳኔ ጋር ስትሰክር፣ ከዳኔ ጋር ስትባልቅ ትዳሯን ነው ያጣችው። የተጠቀመችውን ነገር የለም። ለዛ ነው እሷ ማን እኔ እኔ ቲና አሁን ልሰክር ምናምን ብላ ተናግራለች ማለት ነው። እንዴት ነው ዛሬ ልክ አትመስኝም? ይላል አንዴ ለራሱ በነገራችን ላይ እዛ ጋር ዳኔ ነው ልክ ያልሆነው፣ እሷ ልክ ናትኝ። እሷ ማድረግ ያሰበችው ነገር አለ ልታደርግ ያሰበችው፣ ደግሞ ልታደርግ ያሰበችው ነገርም እየተስተካከለላት ነው። እሱም እንግዲህ ብር ነበር የምትፈልገው ብሩን ሰጣት። አሁን ደግሞ የምትፈልገው እሱን መግደል ነው። ስለዚህ እዚህ ማለትም እዚህ ወይን ውስጥ የተጨመረው ነገር ለካሊብ የሚገድል ነገር ነው ማለት ነው። ነገር ግን ካሊብ አያምናትም፣ የታወቀ ነገር ነው እና አዙሮ አንዱን ማለትም እሷ እንካጠጣ ያለችውን አዙሮ ለራሷ ሰጥቷት ከሆነ ይሄ በጣም አሪፍ ነገር ነው። ነገር ግን ካሊቤዚን ያክል እንኳን ብዙም ጎበዝ ላይሆን ይችላል፣ አይታወቅም። ለማንኛውም ዳኒን ግን እዚሁ ተሰናብተዋለች ማለት ነው። ምንድን ያለችው? ይኸውልህ እኔ ለአንተ ስል ያልሆንኩት ነገር የለም። ለአንተ ብዙ ዋጋ ከፍ ያለው የእኔና አንተ ሬሌሽን ይቀጥላል ብዬ ከባሌም ሁላ አስበልጬ እዚህ ቤት አምጥቼ ብዙ ነገር ሆኗልኝ አሁን ላይ ግን ገንዘብ ከሌለኝ ማንም እንደማይወደኝ ተረድቼዋለሁ። ገንዘብ የሁሉ ነገር ቁልፍ እንደሆነ አግኝቼዋለሁ። ስለዚህ ስለዚህ ሲላት በቃ እንዴ ከዚህ በፊት እኮ ያለ አንተ አልኖርም ነበረ የምትይኝ? ሲላት አዎ ከዚህ በፊት ያለ አንተ አልኖርም እልህ ነበረ። አሁን ግን ችግርን ሳየው ያለ ሰው ሳይሆን ያለ ገንዘብ መኖር ነው የማይቻለው። ስለዚህ ያለ አንተ መኖር እችላለሁ፣ ያለ ገንዘብ መኖር ግን አልችልም። እና ገንዘብ ሁሉ ነገር ነው ብለዋለች ማለት ነው። በዚህም ዳኒ በጣም የተናደደው ከሁለት አይብስ ነው የሆነው። እዚህ ጋር የሚወዳት የምትወደው የሚያፈቅራት ኤደን ጠፍታበታለች። እንግዲህ ኤደን ምንም ለማግኘት ብዙ ነገር አድርጎ ነበር ግን አልተሳካለትም ካደረጋቸው ነገሮችም ትሁትን አስደውይኝ ብሏት ነበረ ትሁትን ትሁትዬ እስኪ ከሄደን ጋር አስታርቅኝ እኔ ከሄደን ጋር መታረቅ ፈልጋለሁ ሲላ ጊዜ ይቅርታ አድርግልኝ ዳኒ እኔ የማላምንበትን ነገር አላደርግም አሁን አንተ ሰው እኮ ይቅርታ የሚጠይቀው ከዛ ነገር ከወጣ ነው እኔ ቀድሜም ነገር ነበረ ከዚህ ሁሉ ግርግር ኤደንን ይዘህ ውጣ አላልኩም ከአንዴም ስንቴ ነግሬህ ነበረ። እውነት ለመናገር አዎ ትሁት ነግረዋለች በጣም ብዙ ጊዜ ዳኒ፣ አንተ እንደማይህ ከሆነ አንተ ጥሩ ሰው ባትሆንም እንኳን ኤደን ግን በጣም ጥሩ ልጅ ናት፣ መጎዳት የለባትም። ስለዚህ ከዚህ ግርግር ኤደንን ይዘህ አምልጥ ብላ ደጋግማ ነግራው ነበር። አሁንም የደገመችለት ይህንኑ ነው። እኔ ነግሬህ ነበረ፣ አንተ አልሰማ አልከኝ እንጂ። ስለዚህ አሁንም ቢሆን እሷን ፈልገህ ብትታረቃትና እሷን ይዘህ ብትወጣ ነው የሚሻለህ ከዚህ ሁሉ ውጥንቅጥ ምክንያቱም እች ምንም አትሰራልህም። ትናንትና ላገባት ለባሏ እምነት የሌላ ሴት ዛሬ ደግሞ አንተ ጋ እንደዚህ ሆናለች። ነገ ምንም ላለማድረጓ ዋስትና የለህም። በዛ ላይ እቺ ማንንም ከመግደል ወደኋላ አትልም፣ እና ትቅርበህ አይነት ነገር ነው እንግዲህ የተናገረችው፣ ትውቴ ማለት ነው። ዳኒም እንግዲህ ተቀብሎ ምንድን ነው ያላትኝ እሺ በቃ አሁን አንቺ ልታግዥኝ ከቻልሽን ሄደንን ማግኘት እችላለሁ። እሱም አንቺ ደውልኝ፣ በአንቺ ስልክ። በእኔ እኮ አታነሳም፣ በእኔ እኮ ጭራሹንም ስደውል ውዬ ስደውል ባድር አታነሳልኝም። አንቺ ደውልኝ እና አገናኝኝ፣ ይህ እኮ ጥሩ ነገር ነው ሲላት ጊዜ እሷም አይ ይህንን እንኳ በፍጹም አላደርገውም፣ ምክንያቱም እሷ አምናኝ፣ እኔ ስደውል ትሁት ናት ብላ አምናኝ ስታነሳ፣ እኔ ለአንተ ከሰጠሁህ ምንድን ነው የምትለው ነገ እኔን አታምነኝም። ስለዚህ እኔ እምነተቢስ መሆን አልፈለግም። ይህ ነው እንኳን በፍጹም አላደርገውም ብለዋለች ማለት ነው። እናም አልደወለችለትም። እና እሷ ደግሞ እንግዲህ ማለትም ቲና ደግሞ ብሯን ተቀብላለች አራት መቶ ሺህ ብር ግን ለዳኒ ዳኒ ከእሷ እንዲርቅ እያለችው ያለችው ምንድን ነው ይውልክ እኔ የማደርገው ነገር በጣም ከባድ ነገር ነው። አሁንም እነግርሃለሁኝ ካለው ንብረት ሁሉ ግማሽ ግማሽ ሁሉንም ካላካፈለኝ ላጠፋው ወስኛለሁኝ። እሱንም ሆነ አባትየውን ከአንዳ ከአንዳንድ አጠፋቸዋለውኝ። ስለዚህ ይህንን ነገር ነግረዋለች ማለት ነው። ይኸውልሽ እኔ ከእንደዚህ አይነት ወጥመድ ውስጥ መግባት አልፈልግም። እንዴ አንዱን ነገር አለፍኩት ሲል ደግሞ አንዱ ነገር ትገቢያለሽ። አንቺ እናት የማጥፋት መግደል ምናምን ነው መሰለኝ አላማሽ። እኔ ከእንዲህ አይነቱ ውጥንቅጥ ነገር መግባት አልፈልግም ጭራሹንም። አስተካክላለሁ እያልሽ እያበላሸሽ ነው እያለ ዳኒ በጣም ነው ፌንት የነቀለው። ምክንያቱም ኤደን አሁን ላይ ቤት ቀይራ ሌላ ቦታ ነው የምትኖረው። በዚህ በጣም ይወዳታል፣ በጣም ያፈቅራት ነበረ። እንግዲህ ወደ ቴና ህይወት ራሱ የገባው ምን ለማድረግ ነው በአቋራጭ ገንዘብ አግኝቶ የእሱንና የኤደንን ህይወት በአቋራጭ ገንዘብ አግኝቶ የተሻለ ህይወት ለመኖር የተሻለ ኑሮ ለመመስረት ነው እንጂ እውነት ቲናን ወዷት፣ ቲናን አፍቅሯት አይደለም። በደጋግሞ ይነግራታል ለእትሁት ማለት ነው እኔ እኮ እኔ እኮ እንደዚህ የምሆነው ታውቂያለሽ አንቺ፣ እኔ እኮ እንደዚህ የምሆነው ለፍቅሬ ብዬ ነው ለሄዱዬ ብዬ ነው እንጂ ይችኗን ምንዋን ወድጃት ነው እያለ ደጋግሞ ሲናገር ሰምተናል። እኔ ያልሆነ ነገር ውስጥ የገባሁት እኮ ለአንድ ሰው ስል ነው፣ ለሄደን ስል ደግሞ ምንም ነገር አደርጋለሁ፣ ለመሞትም እንኳን ቢሆን ዝግጁ ነኝ ብለዋል ማለት ነው። ከዚህም በፊት ምን ብላለች ቴና ማለት ነው ያችን ኤደን የምትባለዋ ንቁ ልፋታለሁ ስትል ጊዜ ምን ብሏታን? ለራሷ ባንደበቱ በቱ አንችን እኔ እቆልፍሻለሁ ብሏታ ነኝ። ከዛም ደግሞ ማለት ስትሉ አይ ምንም ብሎ ሄዱ ዋናይን ዋናይን ብሏል ማለት ነው። ለብቻውና በጣም ነው የሚወዳትኝ እና እንግዲህ በአቋራጭ አገኛለሁ ብሎ የሰው ገንዘብ ዳኒ ውጥንቅጥ ውስጥ ገብቷል። ያለ ገንዘብ ጊዜውንም አቃጥሎ በጣም ብዙ ነገሩን አጥቶ ነው ከዚህ ቤት የሚወጣው፣ ማለት ነው። አባባ ምን ብሎታን? የምናወራረደው ሂሳብ አለን ያኔ ለስራ ውለታ እከፍልሃለሁ ብሎታ ነ፣ ማለት ነው። ምነው አባዬ የምናወራረደው ሂሳብ አለን እንዴ? ሲለው ጊዜ አዎ አለን። ጥሩ ነገር ሰርታ የለ እንዴ? ስለዚህ ለጥሩ ነገርህ ዋጋን ማግኘት አለብህ። ሁሉም የሰራውን ማግኘት አለበት ብለዋል፣ ማለት ነው አባ በነገራችን ላይ አባባና ካሊብ የተጣሉበት ነገር ምንድን ነው? አንተ ነገሮችን ሁሉ ሳታማክረኝ ዝም ብለ ተነስተ ሄደህ ነው የምታደርገው። ዝም ብለ ሄደ በገሲንግ ካደረግክ ደግሞ ነገ የሚባል ነገር አለ። እኔ ትናንትና ብዙ ጎድታኛለች ይህች ሴት፣ አንተ እንኳን መስማት አልችል ብለ። ትሁት ባትኖር እኮ እዚህ ቤት እኔ እስካሁን ሞቼ ነበረ። አሁንም ደግሞ መሞት አልፈልግም። ስለዚህ አንተ መስማት ካልቻልክ እኔ ምንም ማድረግ አልችልም። አንተም አንተም ብለው የሚገልጡት እነዚህ ጉዶዎችን ይዛ ውጣ አለኝ ብለል ማለት ነው እኔ ኮ ትሁት ባትኖር ኖሮ ሞቼ ነበረ እስኪ አስበው ያኔ እንኳን ታመሜ ትሁትን ካላስወጣ ስትልህ ቲና ትሁትን ስታስወጣ እኔ መናገር ስለማልችል ያኔ ሳነ ባንባዬን እንደዛ ሳለቅስ እንኳን መንቀሳቀስ አቅቶኝ እግሬ ሽባ ሆኖ ሁሉ ነገሬ ማውራት አልችል ብዬ በጣም ታመሜ እያለ እንኳን ምንም ባላደረገችው የቲና ኖሬ ሰምተህ ትሁትን ወረወርካት በስተመጨረሻ ደግሞ በሁለተኛ ቀን ለምናት እዚህ ቤት መጣች። የመጣችበት ምክንያት ለምንድን ነው? ለእኔ ብላ ነው። ምክንያቱም ለእኔ ሰው እንደሌለች ስለምታውቅ እግርህ ላይ ወድቃ ይቅርታ ጠይቃ የመጣችው ስለ እኔ ብላ ነው። ስለዚህ አንተ ምንም መረጋጋት የሚባል ነገር የለህም፣ መረዳት የሚባል ነገር በፍጹም አልፈጠረብም። እና ልኑርበት በቃ ተወኝ። እንዴ መሞትን አልፈልግም፣ መኖር ነው የምፈልገው። ምክንያቱም ቲና ብዙ ነገር ነው የምታስበው። በተለያየ ነገር ልታጠቃን ትችላለች፣ እኔንም ማጥፋት አንተንም ማጥቃት ትፈልጋለች እችልች። እሷ የምትፈልገው ንብረት እንጂ ፍቅር አይደለም። እሷ የምትፈልገው ቤት እንጂ አንተን አይደለም፣ ንብረት እንጂ ፍቅርህን አይደለም። ትዳር አትፈልግም፣ ይህንን እወቅ። ስለዚህ ቆም ብለህ ካስብ ለራስህ የምትሆንህን በቃ ሌላ ሌላ ትዳር ሌላ ፍቅረኛ መስርት፣ አለበለዚያ እኔን ተወኝ በቃ እንዴ እነዚህንም ጉዶች ሁለቱንም ይዛይልኝ ውጣ በቃ ብሎታል ማለት ነው። በዚህ ሰዓት ካሊብ እንዴ፣ አባዬ ምን ማለት ነው? እኔ እኮ ልጅ ነኝ። እነሱ ይውጡ ግን እኔ እኮ ልጅ ነኝ፣ ኖ ወይስ ሌላ ልጅ አለ ልታወርሰው ያሰብከው? ሲል ተናግሮ ነበረ። አባባ መልሰውለታል፣ እኔ ስሞት መተህ ትወርሳለህ። ለጊዜው ግን እኔ በጤና መኖር እፈልጋለሁ። እስክሞት ደግሞ በሰዎች ደግሞ መሞት አልፈልግም። ፈጣሪ በፈቀደ ቀን እስከምሞት በጤና በሰላም መኖር እፈልጋለሁ። እች ጉደኛ ልጅ፣ በቃ ከዚህ አንተ ምንም ነገር በማስተዋል እያደረግህ ካለህም እያደረግክ ብትሆን ብታስተውል ኑሮ ምንም ነገር አታደርግም። ነገር ግን አንተ ሁሉንም ነገር በስሜት ሳይሆን በስሌት አድርግ፣ በሰል በል ብለውታል፣ ማለት ነው። እናም ካሊብ በስተመጨረሻም ለአባቱ ነግሮታል። ምንድን ነው ያለው? አባዬ በቃ አሁን ቴና ልትሄድ ነው ሲል ጊዜ አዎ ለእኔም ነግራኛለች እንደምትሄድ ይላል ማለት ነው። ልትሄድ ነው አራት መቶ ሺህ ብር ጠይቃለች እና ደግሞ አንድ ቀን ራት ሲል ጊዜ አራት መቶ ሺህ ብሩ ገንዘቡ ተወሰደው ራቱ ግን ለምን ብለዋንኝ? እኔ እንጃ ግን ችግር የለም፣ እወጣዋለሁ ብለዋል ማለት ነው። እንግዲህ አሁን ተወጣው አልተወጣውም፣ ይሄስ መርዝ ነገር እንዴት አድርጎት ይሆን የሚለውን እንግዲህ በቀጣዩ ክፍል ይዤላችሁ የምመጣ ይሆናል። ለጊዜው ግን ምንድን ነው እየተፈጠረው ካልን ቲና ብዙ ነገር አስባለች። ካሊብን ብቻ መበከል ካሊብን ብቻ መግደል አይደለም አባት የሆንም ሽማግሌውን መግደል ነው አላማዋ። እና ግን አይሳካላትም እንጂ የእሷ ቀልዬ ነው ማለት ነው። ኢቨን ትሁትን በአሁኑ ማንም አያሸንፈኝም ብላ ዝታለች። እንግዲህ የዛቻ ይሳካላታል አይሳካላትም ለሚለው አይሳካላትም ነው ብለን የምናስበው እንግዲህ። ዳኔ ግን ከሁለት አይብሱናል ከቲናም አልሆነም፣ ከኤደንም አልሆነም ማለት ነው። ውዶችዬ ይህን ይመስል ነበር ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ባይ ባይ ውዶችዬ